በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር በመለከት ድምፅ አረገ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሣ በኋላ የትንሣኤው ጌታ በአርባኛው ቀን ያረገበትን ስፍራ የእርገትን በዓል በደብረ ዘይት ኢየሩሳሌም ላይ ግንቦት 21 እናክብር። እስከ ሆሳህና ድረስ የትንሣኤን ጉዞ መመዝገብ ትችላላችሁ። የእርገት ጉዞአችን መነሻ ግንቦት 19፣ መመለሻ ግንቦት 26 የአንድ ሳምንት ጉዞ ሲሆን ኑና አብረን የእርገቱን በዓል በእርገቱ ስፍራ እናክብር። ደረጀ ዘወይንዬ አስጎብኚ ድርጅት አስደሰቷችሁ በረከት አግኝታችሁ እንድትመጡ ጥሪውን ያስተላልፋል። ሰላም ሰላም ሰላም እና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁ? እንደምንስቆያችሁልኝ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለበዓለ ሆሳዕና በሰላም አድረሳችሁ ማለት እንወዳለን። እንግዲህ ዛሬ በጣም ትኩስ ትኩስ መረጃዎችን ይዤላችኋለሁ። በብዙ ነገር የምናውቀው በተለይም ደግሞ በመቄዶንያ ማሰባሰብ የገቢ ማሰባሰቢያ ፕሮግራም ላይ ትልቁን ቦታ የያዘው የሀገራችን እንቁ ሰይፉ ፋንታሁን ሰይፍሻ ትንሽ አሞት ሆስፒታል ነው ያለው፣ እንደሰማ ነው። ነገር ግን ከዛ ጋር የተያዙ ምንድን ነው የሚለውን በአጭሩ ነግራቸዋለው። ጨርሶ እንዲምርህ ወንድምዬ እንመኛለን፣ እንጸልያለን። የስራ ይሄ በተለይ አሁን በጣም በብዙ ስትረስ ውስጥ ነው ያለው የሱ ስራ። ስለዚህ ይሄ ስትረስ ደግሞ ከዚህ በላይ ነገር እንዳያመጣ ሁሌ ማሳያዋ ሰውነት የምታሳየው ነገር አለች። ሁልጊዜ ሰውነት የምትመክረው ነገር አለች። ይችን ምክር መስማት በጣም መልካም ነው። ስለዚህ በዚህ አይነት ሁኔታ ላይ ያለውን ነገር ኢንፎርም ማድረጋቸዋለሁ። በደረጃውን አካፍላቸዋል። ወደ ቤት ስቦቼ፣ ሌላኛው በጣም የሚደንቀው የፕሬዚዳንት ትራምፕ የ ታሪፍ አካሄድን ተመልክቶ እንግዲህ ቻይና እንደሰማነው ከሰሞኑ አጸፋዊ ምቷን ሰጥታለች። ያ ማለት እንግዲህ በአሜሪካ 145 በመቶ ታሪፍ ስትሰጥ ቻይና ደግሞ ወደ ቻይና በሚገቡ በማናቸውም የአሜሪካ እቃዎች ላይ 125 ፐርሰንት ታሪፍ ጭናለች። ይሄ ጉዳይ በቀጥታም በተዘዋዋሪም የአሜሪካንን ኢኮኖሚ ይነካል፣ የቻይናንም እንደዚሁ። ነገር ግን ማን ነው የሚጎዳው በሚል ባለፈው ፕሮግራማችን በመጠኑ አሳይቻችኋለሁ። በዚህ መሰረት ፕሬዚዳንት ትራምፕ ወደኋላ የሚያፈገፍጉበት ነገር ተስተውለዋል። የቻይና አቅም ወይም ጡጫ ሳይበረታ እንዳልቀረ እየተነገረ ነው ያለው። ይሄ ጉዳይ ምን ያሳያል? ቀጣይ ምን ይሆናል የሚለውን በደንብ አርጌ እነግራችኋለሁ። በሶስተኛ ደረጃ ደግሞ በሁለት ሰዓታት ብቻ መቶ 160 ነው ያልኳችሁ መቶ 160 መሬት ንውጥውጥታዎች፣ ወይም ደግሞ የመሬት መናወጦች ርዕደ መሬቶች በአንዲት ሀገር ላይ በአንድ ጊዜ ነው የተከሰተው። እና ይሄ ጉዳይ እንግዲህ እንደሚታወቀው ከሰሞኑ የመሬት መናወጥ ከባለፉት ከ20 ዓመታት ወዲህ በእጅጉ እየጨመረ የሚገኝበት ነው። ጌታ እግዚአብሔር እንደተናገረው ጌታችን ኢየሱስ ክርስቶስ እንደተናገረው አሁን ባለንበት ሁኔታ ያለችዋን ዓለም በጣም ቁልጭ አድርጎ አሳይቶናል። በዘመኑ ፍጻሜም በየስፍራው መሬት መናወጥ ይሆናል ሲል፣ በእውነት ይህ በጣም እስኪደንቀን ድረስ ነገሮች እንዲህ የሆኑ እየተመለከትን ያለ ነው። ስለዚህ መንቃት መባንን ይጠይቃሉ። ውድ ቤተሰቦቼ፣ በእነዚህ ዙሪያዎች ላይ ቆይታ አድርግላቸዋሉ። ሌሎች አጫጭር መረጃዎችም ይኖሩኛል። ከዛ በተረፈና በዋነኝነት ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለበዓለ ሆሳዕና በሰላም አድረሳችሁ ማለት እንወዳለን። እንግዲህ ዛሬ በጣም አስደናቂ ቀን ነው። ጌታችን ኢየሱስ ክርስቶስ እንግዲህ በአህያ ውርንጫ ተጭኖ ያንን የመሰለ መልካም ዙፋኑን፣ ክብሩን፣ አምላክነቱን ትቶ ከሰው በታች ተናንሶ እንግዲህ በወቅቱ በዓለማችን በጣም በትራንስፖርት አቅም የምትታወቀዋን የአህያ ውርንጫን ለትራንስፖርቴሽን ተጠቅሞ ጌታችን ኢየሱስ ክርስቶስ ወደ ሆሳአና ሆሳአና በአርያም እየተባለ እየተዘመረለት የገባበት ጊዜ ነው። አምላክነቱን ትቶ በእንስሳት ላይ ተጭኖ የተንቀሳቀሰ ጌታ ነው። ይሄ ትህትናው የተገለጠበት ቀን ነው። ይሄ ትህትና አምላክነቱ በእኛ ውስጥ እንዲኖር አምላክነቱ የአምላክነቱ ጸጋ በውስጣችን እንዲኖር እንዲረዳን እንደገናም ደግሞ በታበየ ልባችን በተወጠረ ልቦናችን ዝቅ ዝቅ ማለት እንድንችል ጌታችን ኢየሱስ ክርስቶስ ከነገረን ካስተማረን ትምህርቶች መካከል አንዱ ይሄ ነው። ክርስትናም ይሄው ነው። ክርስትናም ዝቅ ብሎ መኖር ነው። የበታችነት ስሜት ማለት አይደለም። በጌታችን በኢየሱስ ክርስቶስ ትንሣኤ ኃይል ከፍ ብለናል፣ ነገር ግን ባናኖር ግን የክርስቶስን ትህትና ልንላበስ ይገባናል። ትልቅ የሆነ ትምህርት ነው። ጌታችን ኢየሱስ እንግዲህ የመጣው በምድር ካለው አስፈላጊ ከሆነው በሙሴ በተጫነው ሕግ ላይ እንደገና መንፈሳዊ ዓለም ሕግ ጨምሮብን ነው ሄደው ጌታችን ኢየሱስ ከዛም በተረፈ በሲኦል እንዳንቃጠል ሲኦልን ቁልፉን ነጥቆ በእጁ ያስገባ ጌታ ነው። የሲኦልም የገነትን መክፈቻ በእጁ ላይ ነው ያለው። ስለዚህ ማንኛውም ክርስቲያን ወደ ሲኦል ተነድቶ እንዳይገባ ሊያደርግ የጌታችን ኢየሱስ ክርስቶስ ደም፣ የጌታችን ኢየሱስ ክርስቶስ ስጋ፣ የጌታችን ኢየሱስ ክርስቶስ የትንሣኤው ኃይል ታላቅ ስራን ይሰራል ማለት ነው። ውድ ቤተሰቦቼ ስለዚህ ይህንም መሰረት አድርገን እኛም ሆሳዕና በአርያም እንላለን። ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች እንኳን ለበዓሉ በሰላም አድረሳችሁ ማለት እንወዳለን። እንግዲህ ጾመ ሕማማት ሰሙነ ሕማማት እየገባ ነው። ስለዚህ በጌታችን በኢየሱስ ክርስቶስ ሞት ላይ የነበረው ሕማም እያስታወስን እንዴት ሆኖ ገነት እንደተከፈለልን ዋጋ እንዴት ሆኖ እንደተከፈተልን የሚያሳየውን ነገር ጊዜ የምናስብበት ጊዜ እየመጣ ነው ያለው። ስለዚህ እነዚህን ነገሮች እንኳን ለበዓሉ በሰላም አድርሳችሁ ብዬ መረጃዎቹን መጠቋቆም ወዳለው መልካም ጊዜውን ላችሁ ልቀጥል ወደ መረጃዎች የልለፍ እውቀት ታላቁ እግዚአብሔርን ታከብራለች። ክብራትና ክብራኔ ሣድስ ቤተሰቦቼ፣ አሁንም ልቀጥል። እንግዲህ ወንድማችን ሰይፉ ፋንታውን ሰይፍሻ በስራ ጫና ሊሆን እንደሚችል ገምታለው። ዛሬ ጌጡ ተመስገን በፌስቡክ ገጹ ላይ በደንብ አስቀምጦታል። እንግዲህ ከአምስት ሰዓታት በፊት ነው ያ የተለጠፈው ዜናው። ስለዚህ እኔ ይህን ዜና ከምቀጽበት አምስት ሰዓት ቀደም ብሎ ማለት ነው። ከዛ ቀደም ብሎ እንግዲህ ሰይፍሻ አሞት መተኛቱን ተመልክቶ በመቄዶኒያ በከፍተኛ ደረጃ የመቄዶንያ ማህበረሰብ በተለይም ደግሞ በመቄዶንያ ላይ የሚሰሩ ሰራተኞች ራሱም አቶ ቢኒያም ጨምሮ ማለት ነው፣ መስራቹ በጣም ድንቅ የሆነ ሰው እነ ሌኒ አረጋውያኑ፣ የአእምሮ ህሙማኑም፣ የመቄዶንያ ሰራተኞች፣ በጎ ፈቃደኞች እንዲሁም ጎብኚዎችና ለጋሾች በሙሉ ያንተን ቶሎ መፈወስ እና መዳን በሆስፒታል ውስጥ ነው ያለው። ስለዚህ ያንን እንመኛለን በሚል የለቀቁትን መረጃ ተመልክቶ አጋርቷል በገጹ ላይ። ከዛ ውጭ ደግሞ እንግዲህ እንደሚታወቀው ሰይፉ ሻ በዩቲዩብ ቻናሎቹ የሚደረገው የገቢ ማሰባሰቢያ ዝግጅት ለመሰብሰብ ከታቀደው አምስት ቢሊዮን ብር ውስጥ እስካሁን 860 ሚሊየን ብር በላይ ማሰባሰብ እንደቻለ ይታወቃል። እና ይሄ ድንቅ የሀገራችን ስጦታ እውነት ለመናገር በብዙ የስራ ትጋቱ ወይም ትጉ ሰራተኛ በመሆኑ የምናደንቀው ሰይፊሻ ተኝቷል ማለት ነው። እሱም ደግሞ እንደገና በገጹ ላይ ይናገረዋል ጌጡ የሚለው ደወልኩለት፣ አለ ለሰይፉ። ስለዚህ በፍጥነት ወደ ስራ እመለሳለሁ፣ ሰኞ ስራ እጀምራለሁ፣ እግዚአብሔር ፈጽሞ ይምረኛል ብለዋል አለ። በዛ ላይ ደግሞ የኢትዮጵያ ሕዝብ ለመልካም ምኞቱ ከልብ ከልብ በጣም አመሰግናለሁ። እኔ በጣም ደህና ነኝ፣ ሰኞ ስራ እጀምራለሁ፣ ደህና ነኝ ጌጣችን ብሎኛል ብያለሁ ብሏል። እሱም ደህና ሁንልኝ ብሎ ብሏል። እንግዲህ ኦልሞስት በብዙ መልኩ ያው። መታመሙን በተመለከተ እየተነገረ ያለው ዜና ልክ ነው ማለት ነው። ስለዚህ ሰይፍሻ ጨርሶ እግዚአብሔር እንዲምር እንጸልያለን። እሱም ብቻ አይደለም ደግሞ ከምንም በላይ በተለየ ስራ ጫና በጣም የሚበዛበት ነው። ስትረስ ነው የሚያደርገው፣ ባይዞ እንደዚህ አይነት ነገር። ስለዚህ እንደዚህ አይነት የገቢ ማሰባሰቢያ እቅዶች እኔ ሁሌ በልቤ ላይ የሚሰማኝ ነገር አለ። አይተን እንደሆነ በተቋማት በግለሰብ ደረጃ ነው የሚያርፈው ማለት ነው። እና ለምንድነው ሀገር ራሷ የገቢ ማሰባሰቢያ ሲስተም ማይኖራት? የገቢ ማሰባሰቢያ ፕላትፎርም ሀገር ላይ ያስፈልጋል። ባይዘወ በግለሰቦች ላይ ጫና መፍጠር ራሱ ትክክለኛ ነገር አይደለም። በጣም ብዙ በሀገራችን የሚከናወኑ የገቢ የሚያሰባስብ የሚያስፈልግባቸው ሁኔታዎች አሉ። እነዚህን ሁኔታዎች ሊያስተዳድር የሚችል ሀገራዊ አንድ ተቋም ቢመሰረትና ቢኖር ያ ተቋም ቀጥታ ለምሳሌ አንዲት ቤተክርስቲያን በጣም ወሳኝ ለሆነ ገዳም ለምሳሌ እርዳታ ገንዘብ ቢያስፈልግ በግለሰቦች እጅ አደለም መካሄድ ያለበት፣ ወደዚህ ተቋም ይካሄዳል። ይሄ ተቋም ደግሞ የትኞቹ ግለሰቦች ምን ማሰባሰብ እንደሚችሉ በሊስት ይይዛል። ሚዲያዎችን ይይዛል፣ ሶሻል ሚዲያዎችን ይይዛል። ከዛ በኋላ ከእያንዳንዱ ጋር በሚኖረው የስራ መስተጋብር መሰረት ሀይሊ ኔትወርክድ የሆነ በጣም ኦፊሻል የሆነ ስትሮንግ የሆነ እነዚህን አሁን ሰይፍሻ ወይም ደግሞ አንድ ከዚህ በፊትም እሸቱ እኔ ሁለቱም ጋር ሄጃለሁ። በሰይፉም አሁን በቅርቡ ሄጃለሁ። በዶንኪ ቲዩብ ላይም በነበረውም ጊዜ ገቢ ማሰባሰቢያ ላይ የነበርኩበትና ምን ያህል ስትረስፉል የሚያደርግ ሲትዌሽን እንደሆነ በደንብ አውቀዋለሁ። ስለዚህ ወደ ተቋም ቢቀየር ተቋሙ ግን በነዚህ ሲስተሞች ላይ ተዘርግቶ ሀገር ላይ የሚደረገውን የገቢ ማሰባሰቢያ ስርዓት ለምሳሌ እንደ ዘል ምናምን፣ ሌሎች አሉ ፕላትፎርሞች፣ አሜሪካን ሀገር፣ አውሮፓ ሀገር ጥቅም ላይ የሚውሉ እነዚህን ሁሉ ወደ ኢትዮጵያ ሲስተም ውስጥ በማምጣት ወይም ደግሞ በመነጋገር በጣም ጤናማ የሆነ የገቢ ማሰባሰብ ሂደት በሰዎች ጫና ላይ እንዳይወድቅ አድርጎ ሁሉንም ሚዲያዎች በሚያስተባብር በጣም ታዋቂ ኢንፍሉዌንሻልስን በጠቅላላ የሚያስተባብር አንድ ተቋም ቢኖር ያ ተቋም ያንዳንዱን ነገር ከስትረስ ውጪ በሆነ ሲስተማታይዝ በሆነ በሲስተም ላይ መሰረት ያደረገ በስርዓት ላይ ወይም ደግሞ በተቋም ላይ መሰረት ያደረገ አሰራር ተከትሎ ይሄዳል ማለት ነው። ዓለም አቀፍ ኔትወርክ ይይዛል። ሎካል በሆነ የገንዘብ አሰባሰቢያ ስርዓት ውስጥ ይገባል። ያ ብቻ አይደለም። ከምንም በላይ ደግሞ ገንዘቦቹ ፍሎ አደራረጋቸው ራሱ በጣም ፎርማል የሆነ እንደገናም ደግሞ ከኢትዮጵያም አልፎ እንደዚህ አይነት ተቋም ቢመሰረት ከኢትዮጵያ ያልፎ ሌሎች ሀገራትንም ሊዳስስ ይችላል። ለምሳሌ አረብ ሀገር ላይ ያሉ በጣም ቅን ገንዘብ መስጠት የሚወዱ ሰዎች አሉ። እነዚህን ኢትዮጵያ ውስጥ ባሉ ሙስሊሞች አልፎ ማግኘት ይቻላል። ዓለም አቀፍ ኔትወርክ ይዘረጋል። ተቋማዊ ነው የተቋማዊ ነው። ያ ማለት ያ ተቋም ወደ ምን ያድጋል ማለት ነው። ልክ ዩኤስኤአይዲ አሁን አሜሪካ የእርዳታ ድርጅት ተብሎ ወደሚታወቀው ወደዛ ተቋምነት ያድጋል። ሶ ወደዛ ተቋምነት በሚያድግ ሰዓት አፍሪካ ላይ ሁሉ ረሃብ፣ ድርቅ እና ኢትዮጵያ ውስጥ ረሃብ፣ ድርቅ ቢከሰት በፍጥነት መድረስ የሚችል ገቢ ማሰባሰብ አቅም ያለው ተቋም መመስረት አለበት። ኢትዮጵያ ላይ በግለሰቦች እንደዚህ በጣም ከባድ ነው። አሁን በጣም የሚያስፈልጉ ሰዎችን ሀገር ልታጣ ትችላለች። ስለዚህ በጣም አድካሚ፣ በጣም የሚያዝን ከባድ የሆነ ተግባር ስለሆነ ወደ ተቋም ደረጃ ካልተቀየረ በግለሰቦች ደረጃ ብዙ ርቀት ሊሄድ አይችልም። እንደዚህ አይነት በጣም መስረታዊ የሆነ ነገር ላይ አስተያየት መስጠት ፈልጌ ነው። ሰይፍሻ ግን ጨርሶ እግዚአብሔር ይማር ማለት ወዳለው ወደ ሁለተኛው መረጃ አለፍ የአሜሪካን ሀገርን እንግዲህ የታሪፍ የቻይናና ና የአሜሪካ የታሪፍ ጦርነትን ተመልክቶ መጠነኛ ኮመንት እዛ ላይ ላርግላችሁ። አሜሪካ ወደ ኋላ እያፈገፈገች ነው። ፕሬዚዳንት ትራምፕ ወደ ኋላ ማፈግፈግ ጀምረዋል። ለምንድን ነው የሚለውን ላሳያችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ፣ እንደሰማነው ከሰሞኑ በጠቅላላ በአሜሪካና በቻይና መካከል ባለው በዚህ ታሪፍ ጦርነት ላይ ፕሬዚዳንት ትራምፕ በጣም በብዙ መልኩ ኃይላቸውን ለማሳየት ብዙ ጥረዋል። ስለዚህ ቻይና መጀመሪያ ላይ ያንን ሰላሳ አራት በመቶ በአሜሪካ በቻይና ላይ በጣም በጫነችበት ሰዓት ላይ ቻይና ደግሞ መልሳ የበቀል እርምጃ ጀመረችበት። እንዲህ እየተፋፋመ መጥቶ ፋይናሊ አሜሪካ ከፍ ያለውን ከመጣሌ በፊት ቻይና ወደ ኋላ ትመለሺ እንደሆነ ተመለሺ፣ ከዛ እንደራደር የሚለውን ትራምፕ ካልሆነ ጭን አለው ታሪፍ አለ ትራምፕ ኦልሞስት ቻይና ልትበግር አልቻለችም። ወደፊት እንደውም ጨምራ ታሪፍ ስትጥል በአሜሪካ እቃዎች ላይ ወደ ቻይና የሚገቡ በጣም መሰረታዊ የሚባሉ እቃዎች ላይ ጫና ጨመረች ማለት ነው። ከዛ ውጭ ደግሞ ከአሜሪካ ከቻይና ወደ አሜሪካ የሚገቡ በጣም መሰረታዊ የሚባሉ እንደ ሬር ኤለመንትስ የሚባሉ በጣም ሬር ኤርዝ ኤለመንትስ የሚባሉ በመሬት ላይ በቀላሉ መገኘት የማይችሉ ንጥረ ነገሮችን በአሜሪካ ታሪፍ ላይ በጣም በጣም ከፍተኛ ተጽዕኖ ፈጠረ። እነዚህን ምርቶችን አቆመች ማለት ነው ቻይና ይሄን በማድረጓ ለምሳሌ አሁን ባለበት ሁኔታ በአሜሪካ ውስጥ ማለት ነው፣ ስልክ ስልኮች ቁጥራቸው ዋጋቸው በጣም ጨምረዋል። ይህንን ስማርትፎንስ በዋጋቸው እየጨመረበት ሁለት መንገድ ነው። አንደኛ እነዚህ ሬር ኧርዝ ኤለመንትስ የሚባሉትን በቀላሉ የማይገኙ ንጥረ ነገሮችን ከቻይና ወደ አሜሪካ የሚገቡትን ቻይና ከለከለች። ይህ በማድረጓ የተነሳ ደግሞ በአሜሪካ ውስጥ ስማርትፎን እና መሰል በተለይ አይፎን ዋጋው ጨመረ። እሱ ብቻ አይደለም። በተለይ በተለይ ደግሞ በታሪፍ ላይ አሜሪካ ከቻይና ወደ አሜሪካ የሚገቡ ሞባይሎች በጠቅላላ ለምሳሌ አፕልን ጨምሮ ሳምሰንግን ጨምሮ የሚገጣጠሙት አሴምብልድ የሚሆኑ የሚሰሩት ቻይና ውስጥ ነው። ወደ መጥተው ነው አሜሪካ ውስጥ እንደገና ሪኮግናይዝ ወይም ደግሞ በጥራት መደባ ላይ ካለፉ ወደ ተቀረው ዓለም በአሜሪካም ገበያ ጭምር የሚሸጡት። ስለዚህ በዚህ የተነሳ ወደ ቻይና የሚገቡትን ከቻይና ወደ አሜሪካ የሚገቡት ስማርትፎኖችም ጨምሮ እነዚህ እንደ አፕልን ጨምሮ ማለት ነው ዋጋቸው አሜሪካ ውስጥ በጣም ተወደደ። አሁን ባለበት ሁኔታ አሜሪካ ውስጥ ከፍተኛ ቁሳቁሶች ላይ ከፍተኛ የዋጋ ንረት ነው የተፈጠረው። እና ያ ንረት በቻይና ማዕቀብ ቻይና በአሜሪካ ላይ የተጣለውን ታሪፍ ተመልክቶ ከፍተኛ ታሪፍ ነው። ስለዚህ አንድ ሰው ከሚገዛው አንድ ሺህ ዶላር የሚገዛ ከሆነ እዛ ላይ እንግዲህ መቶ አርባ አምስት ፐርሰንት ነው የተጨመረው። ያ ደግሞ ዋጋውን በከተማ ሀገሪቱ ላይ በከፍተኛ ደረጃ ይጨምረዋል። ስለዚህ በዛ የተነሳ ዋጋ ንረቱ ከፍ አለ፣ በአሜሪካ ውስጥ ማለት ነው። በእያንዳንዱ ገበያ ላይ አሁን ባለው ሁኔታ ቢቢሲም ሲናገር በግልጽ ያሳየው ነገር ያንን ነው። እያንዳንዱ ገበያ ኤሪያ ላይ እንደዚህ አይነት የዋጋ ንረቶች በከፍተኛ ደረጃ አሜሪካ ውስጥ ጨምረዋል። አስደንጋጭ የሆነ የዋጋ ንረት ነው እየታየ ያለው ስለዚህ ታሪፉ ከፍ ባለ ቁጥር ወይም ከቻይና ወደ አሜሪካ የሚገቡ ምርቶች ላይ ታሪፉ በተጫነ ወይም ከፍ ባለ ቁጥር ተጎጂው ታችኛው ያለው ማህበረሰብ አሜሪካዊ ማህበረሰብ ነው። የቻይና ምርቶች ቀላል አይደሉም። ማለትም ከህጻናት መጫወቻ አንስቶ ቶይስ አንስቶ ማለት ነው ትምህርት ቤቶች አሁን ብዙዎቹ የህጻናት መጫወቻዎች ኦልሞስት ዘጠና በመቶ የአሜሪካ ህጻናት መጫወቻዎች የሚገቡት ከቻይና ነው። ምክንያቱም በአሜሪካ ስታንዳርድ ተመርቶ ከቻይና ነው የሚገቡት እኔ አንድ ወዳጄ ለልጄ የመጫወቻ እቃ ከአሜሪካ ይልክልኛል እና ሲልክልኝ እያንዳንዱ የላክልኝ ብዙ እቃዎች ልኮልኛል ሲልክልኝ የላክልኝ እቃዎች ሁሉ ሜድን ቻይና ነው የሚሉት። እና ያው ኢትዮጵያ ውስጥም እነዚህ ምርቶች አሉ፣ ነገር ግን በአሜሪካ ሲገቡ ግን በጣም የሚገርም ኳሊቲ ሆነው ይገባሉ። ስለዚህ እነዚህን ምርቶች በትክክልም ጭኖ ነው ያስቀመጠባቸው ማለት ነው። ቻይና በዛ ሁኔታ የአሜሪካ ተጽዕኖም አለው ማለት ቻይናም በዛ በአሜሪካ ያንዳንዱ ምርቶቿ ላይ ታሪፍ በጣም በከፍተኛ ሁኔታ በተጫነ መጠን ቻይና ወደ አሜሪካ ከምትልካቸው በአመት እንግዲህ በጣም ብዙ ከ400 ቢሊዮን ዶላር በላይ ነው ቻይና የምታገኘው ከአሜሪካ። ነገር ግን ያንን ገቢን በተመለከተ ያቆምባታል። ነገር ግን ቻይና ያላት ሌላው ነገር ምንድን ነው? የገበያ አማራጭ አላት። የገበያ አማራጭ አላት። ስለዚህ ወደ አውሮፓ ገበያዎቿን እየከፈተች ነው የምትገኘው። ቻይና ወደ አውሮፓ አቅጣጫ ገንዘቧን እየከፈተች ትገኛለች። ይህም በማድረጓ የተነሳ ደግሞ አውሮፓ ለምሳሌ ከታሪፍ ነፃ ሆኖ የሚገቡ እቃዎችን ለማመቻቸት ከአውሮፓዎቹ ጋር ተነጋግራለች። ቻይና ጥሩ የሆነ እምርታ ታይቶባታል ወይም ታይቶላታል። ያ የሚያሳየው ደግሞ ምንድን ነው? አማራጭ ገበያን በቀላሉ ማግኘት ትችላለች ቻይና፣ ምክንያቱም በየአንዳንዱ አለም ላይ መበተን ትችላለች እነዚህ ምርቶች። አሜሪካ ግን በቀጥታ ነው በማርኬቱ ላይ ጉዳት የሚያደርስባት። የስ ቻይናም ጥርሷ ይወልቃል፣ አሜሪካ ግን በጣም በብዙ መልኩ ይሄ ጉዳይ ትሬድ ዋሩ በጣም እንደሚጎዳት ግልጽ ይሆናል። ስለዚህ በዚህ የተነሳ ምንድነው የሆነው? ዛሬ ምንድነው ፕሬዚዳንት ትራምፕ በተለያዩ በቃ ቻይና ሙሉ በሙሉ ነበር ከዚህ በፊት በቻይና እቃዎች ላይ ኦልሞስት ታሪፍ ጨምሮ የነበረው 145% አሁን ግን ያ እንደማይሆን ፕሬዚዳንት ትራምፕ በመረዳት ቢቢሲም ሲኤንኤንም በትክክል ሁሉም እያስቀመጡት ባሉበት መልኩ ሲታይ እንግዲህ ኦልሞስት ፕሬዚዳንት ትራምፕ ወደ ኋላ ማፈግፈግ ጀምረዋል። ስለዚህ የተወሰኑ ምርቶች ላይ ኤግዘምሽን አድርገዋል። የተወሰኑ ምርቶች ላይ ኤግዘምሽን አድርገዋል። በፊት ጭነውበት የነበረውን ነገር መልሰው አንስተዋል። የተወሰኑ ምርቶች ላይ ከነዚህ መካከል ስማርትፎኖች ይገኙበታል ቀደም ብዬ እንደነገርኳችሁ እነዚህ ስማርትፎኖች ሌሎችም ከፍተኛ የሆነ ጉዳት ደርሶባቸዋል ዋጋቸው ሰማይ ደርሰዋል አሜሪካ ውስጥ ስለዚህ ስማርትፎን ደግሞ ቀላል አይደለም በአሜሪካ የእያንዳንዱ ሰው ህይወት ላይ እነዚህ ስማርትፎኖች በከፍተኛ ደረጃ ተፈላጊ ናቸው ከዛ ውጭ ደግሞ ኮምፒውተሮችንም እንደዚሁ እነዚህ ላይም ኤግዘምፕት አድርጓል ፕሬዚዳንት ትራምፕ ከዛ ሳም አዘር ኤሌክትሮኒክስ ዲቫይዘስ ፍሮም ሬሲፕሮካል ታሪፍስ በሚል ተቀምጧል ተቀምጧል ማለት ነው እንግዲህ እንግዲህ ይህንን ተመልክቶ የተወሰኑ እቃዎች ዝርዝሮች ወጥተው በእነዚህ ላይ እንግዲህ ታሪፍ ተጭኖ የነበረውን ነገር የማቅለል ስራ መስራት ጀምረዋል የአሜሪካው መንግስት። ምክንያቱም በአሜሪካ ውስጥ ከቻይና ተጭኖ የሚመጡት እነዚህ ምርቶች ከፍተኛ የሆነ ጉዳት ደርሶባቸዋል። ዩኤስ ከስተምስ ኤንድ ቦርደር ፓትሮል የተባለ ተቋም አለ። ባሳተመው መሰረት እንግዲህ ምንድን ነው በግልጽ የተቀመጠው የትራምፕ አስር በመቶ የአለም አቀፍ ታሪፉ አብዛኛዎቹ አገሮች ላይ የተቀመጠው በቻይና ላይ ግን በጣም ላርጀር እና እጅግ ግዙፍ ሆኖ ከቻይና የሚገቡ ምርቶች ላይ ተጭኖ እንደነበረ ይታወቃል። ይህም በተመለከተ ዜናው ሲናገር ደ ካምዝ አፍተር ኮንሰርን ፍሮም ዩስ ቴክ

በተለይ በዚህ በጦርነቱ ላይ ይሄ ጌም የሚቀይር ወይ የጌሙን ጨዋታ የሚቀይር ሲናሪዮ ሆኖ ተከስቷል በሚል አንድ ተንታኝ በግልጽ እዚህ ጋር ያስቀመጠውን ነገር ያሳያል ማለት ነው። ምክንያቱም ለዚህ ሲታይ በከፍተኛ ደረጃ ይሄ ጉዳይ አደጋ በአሜሪካ ገበያ ውስጥ ይዞ እየመጣ እንደሆነ ያሳያል። እኔ በታስታወሱ ከሆነ ከኤፕሪል 29 በኋላ በዓለማችን በጣም ብዙ ነገር በማርች 29 ይቅርታ ከማርች 29 በኋላ ብዙ ነገር በዓለማችን ላይ ይቀየራል፣ በአሜሪካ ደግሞ የፈተና ጊዜ ይሆናል ብዬ በደም ተንትኜ ያስቀመጥኩበት ቪዲዮ አለ። እሱም ብቻ አይደለም፣ በእለተ ቅዳሜ ትላንትና ባለው እለተ ቅዳሜ ላይ ለውጥ መምጣት ካልቻ የዓለም ጦርነት ጨዋታ ይቀይራል ያልኳችሁን ቪዲዮ ነበር ትላንትና። በቻይና በአሜሪካና በኢራን መካከል በሶስተኛ ወገን ስምምነት ለማድረግ ድርድር የመጀመር ሂደት እንደተጀመረ ተነግሯል። ኮንስትራክቲቭ እንደሆነ እየተነገረ ነ ያለው ያ መሆን ካልቻለና ጦርነት የሚፈነዳ ከሆነ ግን በቀጣይ ሶስተኛ ዓለም ጦርነት ሊቀሰቅስ እንደሚችል ግልጽ ነገር ያሳያል። ስለዚህ እነዚህና መሰል ጉዳዮችን ስታዩ በጣም ከባድ የሆኑ ነገሮች ዓለም ላይ እየተከነሰቱ ነው ያሉት። በአሜሪካም ፕሬዚዳንት ትራምፕ በጣም ከፍተኛ ጫናና ለውጦችን ነው የሚያመጣ ነገር እያደረገ ያለው በዚህም የተነሳ በሚሆነው ነገር እውነት ለመናገር ቻይና ብዙ የገበያ አማራጭ አላት። እነዛ ምርቶቿን አሁን ሁሉ ወደ ተቀረው ዓለም ላይ ማዞር ትችላለች። በአሜሪካ ውስጥ ያሉ ግን በጣም የታዋቂ የሚባሉት ቢግ ፍርምስ የሚባሉት ቴክ ፍርምስ እንደ አፕል፣ ኔቪዳ፣ ማይክሮሶፍት ያሉት እና ብሮደር ቴክ ኢንዱስትሪስ በጣም አብዛኛዎቹ በስፋት የሚሰሩት እነዚህ መሰል ተቋማት በጠቅላላ ይህም በተመለከተ በጣም በከፍተኛ ሁኔታ ዜናው እንደተሰማ ማለትም በስማርትፎኖች ና መሰል ምርቶች ላይ ያለው ታሪፍ ከቻይና ጋር ያለው አሜሪካ መንግስት ወይም ደግሞ ትራምፕ እቀንሳለሁ ኤግዘምት አረጋለሁ እነዚህን አያካት እንዳይካተት አረጋለሁ ብሎ ባለው መሰረት እፎይታ እንደተሰማቸው ሁሉ እየተነገረ ይገኛል ማለት ነው። እንግዲህ ይሄ እልህ በጣም ከባድ ነው። እንደሚታወቀው አብዛኛዎቹ 80 በመቶ የአፕል አይፎን በአሜሪካ ገበያ ላይ የሚቀርቡት በቻይና ነው የሚመረቱት የሚገርማችሁ ማለት ነው ሀያ በመቶዎቹ ደግሞ የሚመረቱት ህንድ ውስጥ ነው ምክንያቱም ዝቅተኛ የሰው ሀይል አግኝተው ነው የሚያስመርቱት ይህ ማለት እንግዲህ ስለዚህ ቻይና ተመርቶ ወደ አሜሪካ የሚገባ አፕል ስልክ ላይ 2245 በመቶ ታሪፍ ጨምሯል ማለት ነው ትራምፕ ስለዚህ አፕል ስልክ አሜሪካ ውስጥ ይወደዳል ኢትዮጵያ ውስጥ ግን በአለም አቀፉ ገበያ ታገኙታላችሁ ስለዚህ አንድ አሜሪካዊ አፕል ፎንን አሜሪካ ውስጥ ከሚገዛ ኢትዮጵያ ውስጥ ቢገዛ ይቀለዋል እንደማለት ነው። ወይም ደግሞ ዱባይ ቢገዛ ደግሞ በጣም ይቀንስልታል እንደማለት ነው። ይሄ በጣም ከባድ ነገር ነው። በእንደዚህ አይነት ሁኔታ ሲታይ ለምሳሌ የስማርትፎን ጃያንት የሚባሉት ሳምሰንግ፣ አፕል እነዚህ እንግዲህ በብዙ መልኩ ይሄ ቼናቸውን በተለይ በቻይና ውስጥ ያለውን በቻይና ላይ ለመመርኮዝ የሚደረገውን ጥረት በተመለከተ ፊታቸውን ለማዞር ጥረት እያደረጉ ነው ያሉት። በዚህም የተነሳ በህንድና በቪትናም በምርጫቸው ሆነው ወደዛ አካባቢ ለመቀየር ጥረት እያደረጉ እንዳሉ ይታወቃል። ምክንያቱም አፕል ሞባይሎች የሚያስመርተው ቻይና ውስጥ ነው። ስለዚህ ይህን ለማድረግ ደግሞ ቻይና አሁን ለምሳሌ በተለያዩ ሀገራትን በልና በእነዚህ በቪትናም ለምሳሌ ይሄ ነገር ቢደረግ ቬትናም ያላት የሰው ኃይልና ቻይና አንድ አይደለም። እሱ ብቻ አይደለም፣ ጥሬ እቃውንም በቀላሉ አያገኙትም። አሁን ለምሳሌ ሰሞኑን የህንዱ ፕሬዚዳንት ኦልሞስ ወደ ከአሜሪካው መንግስት ጋር ወይም ደግሞ ከትራምፕ ጋር ሲነጋገር ነበር። በማዕቀቡ የተነሳ ለምሳሌ ሞዲ በዛ ዙሪያ ላይ ካወሩት ነገሮች መካከል አንዱ ስማርትፎን ለምሳሌ እንደ አፕል እና አይፎን ሌሎች ሳምሰንግ ያሉት ህንድ ውስጥ መመረት በደንብ 80 በመቶ ነው ቻይና ውስጥ የሚመረቱት ግን፣ አሁን 80 በመቶ ህንድ ውስጥ ቢመረት ብለው ነው ያቀረቡት። ነገር ግን የጥሬ እቃ አቅርቦት ወይም ደግሞ አቅም የቻይናን ያክል ሊሆን እንደማይችል በግልጽ ያውቁታል አሜሪካዎቹ። ስለዚህ ሌላ ገበያ ልፈልግ ቢሉ በቻይና ጥገኝነት ውጪ መላቀቅ እንዳይችሉ ሆነው የተሰሩበት በጣም ብዙ ነገር እንዳለ ይታወቃል። ቻይናዎቹ በጣም ብሪሊያንት ናቸው እና እነዚህ ነገሮች በከፍተኛ ተጽዕኖ ሊፈጥርባቸው እንደሚ እንደሚችል ይታወቃል። ስለዚህ ያለውን አጠቃላይ ነገር ማየትና መገምገም ያስፈልጋል ማለት ነው። ውድ ቤተሰቦቼ ወደ ሶስተኛው መረጃ ልለፍላችሁ። በጣም የሚገርም ነው። በአንድ ቀን ብቻ 160 የሚጠጋ የመሬት መናወጥ በአንድ ቀን ሲከሰት ምንድን ነው የሚባለው ብሎ መጠየቅ ያስፈልጋል። በጣም ከባድ ዘመን ላይ ነው ያለ ነው። በእያንዳንዱ ሰዓት የሚሆኑ ነገሮች ሁሉ ልንረዳ ይገባል። እነዚህ ነገሮች ደግሞ ከፍተኛ የሆነ ዓለም አቀፍ ዜናዎች ነው እየነገሩን ያሉት። እነዚህ ስንረዳ ዘመኑን በደንብ መዋጀት እንችላለን። እንግዲህ 160 እርዝ ኩዌክስ በአንድ ቀን በሁለት ሰዓት ውስጥ ብቻ ማለት ነው የተከሰተ ባት ሀገር ኦልሞስት በብዙ መልኩ የምናቃት ቺሊ፣ እዛውም በቺሊ ብቻ አይደለም በአርጀንቲና ድንበር አካባቢም ጭምር። እነዚህ ነገሮች በትክክል እጅግ በጣም በጣም ከባድ የሆነ ነገር አሳይተዋል። የቺሊ ዋና ከተማዋ ሉጋና ደል ማውላ የምትባለ ወይም ማውሌ የምትባለዋ ከ300 ኪሎ ሜትር ራቅ ብሎ ባሉ ቦታዎች ላይ ከፍተኛ የቮልካኒክ ማን ነው የመሬት መናወጦች ነው የተከሰቱ የቆዩት። እንግዲህ ይሄ በሚታወቀው መልኩ ኮምፕሌክስ የሆነ ቦታዎች ናቸው። እነዚህ የቮልካኒክ ዶምስ ያሉበት ኮንስ፣ ላቫ ፍሎስ እንደገና ደግሞ እነዚህ አብዛኛዎቹ የመሬት መናወጥ ላይ ትልቅ የሚሰሩት ቬንትስ የተከፈቱባቸው እንደሆኑ እየታየ ይገኛል ማለት ነው። የቺሊ ብሔራዊ ጂኦሎጂ ኤንድ ማይኒንግ ሰርቪስ የተባለ ተቋም አለ። ይሄ ተቋም እንደተናገረው ከሆነ በዚህ ቦታ ላይ የተከሰተው መሬት መናወጥ በ2 ሰዓት 360 ያክል መሬት መናወጥ በአርጀንቲና ና በቺሊ ድንበር መካከል የሆነው ይሄን ነገር እጅግ በጣም አሳሳቢ ነገር ሊሆንበት እንደሚችለው ለአካባቢው በግልጽ ተናግሯል። የቅርብ ጊዜ ሴስሚክስ ዋርሞች ተስተዋውለዋል ንዝረቶች ተስተውለዋል በተደጋጋሚ ማለት ነው። እነዚህም በተመለከተ ደግሞ ሲናገር ዲፓርትመንቱ ሳይንስ ቮልካኖ ኢዝ አክቲቭ ኢት ኢዝ ማግማ ዋት ኢንሳይድ ኢዝ ሙቪንግ ነው ያለው። ባልታወቀ መልኩ በማግማው ታችኛው በዛ ስፍራ ላይ ያለ በጣም ከባድ የቮልካኖ ክምር አለ። ያ ቦታ ባልታወቀ ሁኔታ ወይም ደግሞ ባልተገመተ መልኩ መንቀሳቀስ ጀምሯል። መዋዠቅ ጀምሯል ከስር ማለት ነው። ልክ እንደ ማዕበል ማለት ነው። እና ያ የቀለጠ አለት ከስር እንደ ማግማ ማግማው እንደ ማዕበል በሚናወጥበት ሰዓት ከላይ ያለውን የመሬት ክፍል ይዞት ይንጠዋል ማለት ነው። እዚህ ጊዜ ከፍተኛ የመሬት መንቀጥቀጥ በስፍራዎቹ ሆነዋል። እንግዲህ እነዚህ ነገሮች እስቲ በደንብ የምናስተውላቸው በአለማችን ላይ ውድ ቤተሰቦች፣ በከፍተኛ ደረጃ ነው የመሬት መናወጥ ቁጥሩ እየጨመረ ያለው። ይሄም ተመሳሳይ በጣም የመጨረሻዎቹ ዘመናት ላይ የሚታይ ነገር እንዳለበት ተመሳሳይ ባህሪ ኢትዮጵያ ውስጥ እንደሆነ ሁሉ እዛም ታያላችሁ። አይ ዶክተር አያዝ አላም የተባሉ የአገሪቱ የዩኒቨርሲቲ ኦፍ ሳንቲያጎ ኦፍ ቺሊ የቺሊ ሳንቲያጎ ዩኒቨርሲቲ ፕሮፌሰር ናቸው። ጂኦሎጂስትና ፕሮፌሰር ናቸው። እሳቸው ሲናገሩ ምን እንደተከሰተ የምናቀው ነገር የለም ተረጋግቶ ተቀምጦ የነበረ የማግማ ክፍል በአንድ ጊዜ ከስር እንደ ማዕበል እየተፈቀፈቀ ወደ ላይ ያለውን የመሬት ክፍል እየገለባበጠ የመሬት መናወጡ እየበዛ እያየን ነው ያለ ነው። ይሄም በቀጣይ አደጋን ይዞ ሊመጣ ይችላል በሚል በግልጽ እዛ ላይ ያስቀምጡታል። ስለዚህ ይህንን በተመለከተ ስናይ እንግዲህ በምድራችን ላይ ከፍተኛ የሆኑ የመሬት መናወጦች በየጊዜው እየጨመሩ ሊመጡ የሚችሉበትን ነገር በደንብ እናስተውላለን። በዘመን ፍጻሜ ውስጥ እንዳሉ ሰዎች ልንነቃ ልንበረታ ራሳችንን ልንጠብቅ ይገባል። ልንነቃ ብቻ አይደለም ልንጸልይም እንደሚገባ መጠቆም ወዳለው ውድ ቤተሰቦቼ ከሚመጣው ወጀብ እግዚአብሔር እንዲሰውረን ሁልጊዜ ተግተን እንጸልያለን። እንግዲህ በዚህም የተነሳ ቆንጆ ቆንጆ መረጃዎቹን አካፍያችሁ ይህም ፕሮግራም ልደመድም ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ